እንዴት ናችሁ? ዛሬ እኔ ደስ አለኝ። እንዴት ናችሁ? እንዴት ነሽ የእኔ እናት? እንኳን ደስ ያለሽ። እንኳን አብሮ ደስ አላችሁ። ወይኔ እንዴት እንደደስ አለኝ ከምር። በቃ ሃይሚዬ አሁን ደስ ብሎኛል። በቃ ምን እንደማደርግ አላውቅም። ያንን ቁጥሮ እስከ ዘላለም እሷን ከጎኗ ሆኗት ትልቁ ቦታ እንዲያደርስ እኛ ምን እንወድሻለ የኔ እናት ደርስ ብሎናል። ጌታን እኔ እንደዚህ ስልክ ማጥፋት ስልክ

እንደዚህ ድንጋጤ በስማም የሆነ ነገር ላይ ከደነጋጥኩኝ በአንዴ ነው እራሴ የሚያመኝ። ይመር ወይ ሙዚቃ